ሰላም ውድና የተከበራችሁ ቤተሰቦቻችን፣ ለአሁኑ ያዘጋጀናቸው መረጃዎች ማቅረብ ጀመርን። በቅድሚያም ዋና ዋናዎቹን አስደምጣችሁ። መከላከያ ሰራዊቱ ክልሉን ለቆ ይወጣል፣ ወደ ድንበርም ይጠጋል ሲሉ ጀራሎቹ መወሰናቸው ተሰማ። በአማራ ክልል የተደረጉ ያሉ ጊዎች ዛሬም የቀጠሉ ሲሆን አዳዲስ ወታደራዊ ስምሪቶች አሉ። መከላከያ ሰራዊቱን አስመልክቶም አዲስ ውሳኔ ተላልፏል ተብሏል። ውሳኔውን ተከትሎም የብልጽግናው ባለስልጣናት ተደናግጠዋል። መከላከያ ከወጣ እኛም አብረን እንወጣለን ሲሉም ተቃውሞ እያቀረቡ ነው ተብሏል። በክልሉ ይሰማራል የተባለው አዲስ የእስዋት ኃይልም እያነጋገረ ነው። ዝርዝሩን ይዘናል። ከትግራይ አፋር ክልልና ኤርትራ አካባቢዎችም አዳዲስ መረጃዎች ወጥተዋል። አፋር ክልል ያለውን ነገር እኛ እናውቅም ሲሉም ጀራሉ በአፋር ስለተደረገው ውጊያ ምላሽ ሰጥተዋል። ከፍተኛ ጦር አዛዦችም ወደ ኤርትራ ተሻግረው ገብተዋል ተብሏል። ይህ በእንዲህ እንዳለ ህወሓት ወደ አማራ ክልል አዲስ ኃይል ማንቀሳቀሱም ተሰምተዋል፣ ሌላኛው መረጃችን ነው። ጠቅላይ ሚኒስትር አብይ አህመድም ማህበራዊ ሚዲያን በተመለከተ ለካድሬውና ባለስልጣናቱ አዲስ ስምሪትና አስገዳጅ መመሪያ መስጠታቸው ተሰምተዋል። ከመስሪያ ቤቱ ውስጥ ምንጮች የወጡ አነጋጋሪ መረጃዎችን እናስደምጣቸዋለን። ክቡራን ተመልካቾች እስከ ፍጻሜው አብራችሁን ቆዩ። ቪዲዮ ላይክ እና ሼር ቻናሉን ሰብስክራይብ በማድረግ ቤተሰቡን እያልን ወደ ዝርዝሮቹ አለፍን። በመጀመሪያም መከላከያ ሰራዊቱ ክልሉን ለቆ ይወጣል፣ ወደ ድንበርም ይጠጋል ሲሉ ጀነራሎቹ ወሰናቸው ተሰማ። በአማራ ክልል የተለያዩ አካባቢዎች የተደረጉ ያሉ ውጊያዎች ዛሬም የቀጠሉ ሲሆን አዳዲስ ወታደራዊ እንቅስቃሴዎችና ስምሪቶች አሉ። መከላከያ ሰራዊቱን አስመልክቶም አዲስ ውሳኔ ተላልፏል ተብሏል። መከላከያው በተወርዋሪ ይተካል፣ ክልሉንም ለቅ ይወጣል የሚለውን ውሳኔ ተከትሎም የብልጽግናው ባለስልጣናት ችግር ውስጥ እንወድቃለን በሚል ተቃውሞ እያቀረቡ ነው ተብሏል። በክልሉ ሁለት አዳዲስ ምሬቶች ተሰጥቷል ያሉት የኢትዮ ፎክስ መረጃ ምንጮች አንደኛው ለፌዴራል ፖሊስ ነው፣ ሁለተኛው ለመከላከያ ነው። የፌዴራል ፖሊስ ወደ አማራ ክልል ልዩ ተልእኮዎችን የሚፈጽም አዲስ እስዋት ኃይል እንዲያሰማራ ታዟል። መከላከያውም አዲስ ተወርዋሪ ኃይል እንዲያዘጋጅ ታዟል ብሏል። በዚህም ቶር ዋር ያህሉ ከአንዳንድ ማዕከላት የተነሳ ለሚሊሻውና አርማ ብተናው ድጋፍ ያደርጋል የተባለ ሲሆን አብዛኛው መከላከያ ደግሞ ወደ ዞንና ኩታ ገጠም ከተሞች እንዲሰባሰብና ወደ ካምፕ እንዲገባ ይደረጋል። ቀሪው ደግሞ ወደ ሌላ ግንባር ይንቀሳቀሳል ሲሉ ምንጮቹ ገልጿል። መከላከያው ኪስ ቦታዎችን ለአርማ ብተናና ሚሊሻ ይል ሰጥቶ ይወጣል። በሚቀመጡባቸው ማዕከላትም ቶር ዋር ያህሉ እገዛ ያደርጋል። በዚህም መከላከያው ከሙሉ ዘመቻ ራሱን በማውጣት ወደ ድንበር ይጠጋል ተብሏል። ስምሪቱና ውሳኔው የጊዜ ገደብ እንደተቀመጠለት የገለጹት የመረጃ ምንጮች ይህን ውሳኔ የሰሙ የወረዳና የዞን ብልጽግና ባለስልጣናት ከፍተኛ ችግር ውስጥ ገብተዋል። የፌዴራል መንግስቱና መከላከያው ካድሬውና ሚሊሻው እንዲያልቅ ፍላጎት ስላላቸው ነው ይህን የወሰኑት። እኛ እንቀበለውም። መከላከያ ከወጣም እኛም አብረን እንወጣለን። ለስልጣን ብለን እዚያን ሞትም ለቀን እንሄዳለን ሲሉ ተቃውሞ እያቀረቡ መሆኑን እና ከመከላከያው ጋር አብረን እንወጣለን የሚል አቋም እንዲያዙ ገልጸዋል። በትግራይ አፋር ክልልና ኤርትራ አካባቢዎች ያለውን አሁናዊ ሁኔታ አስመልክቶም በወጡ አዳዲስ መረጃዎች አፋር ክልል ያለውን ነገር አናውቅም ሲሉ ጀነራሉ በአፋር ስለተደረገ ውጊያ ምላሽ ሰጡ። የአርሚ ዋና አዛዦችም ወደ ኤርትራ ተሻግረው ገብተዋል ተብሏል። ከትግራይ ኃይሎች በመለየት በአፋርና ትግራይ ክልል አዋሳኝ አካባቢዎች እንደሚንቀሳቀስ የሚነገረውና ራሱን የትግራይ ሰላም ኃይል እያለ የሚጠራው ቡድን ዋና አዛዥ ጀነራል ገብረ እግዚአብሔር በየነ ወይንም ወዲያን ጥሩ ዛሬ መግለጫ የሰጡ ሲሆን፣ አፋር ክልል ያለውን ነገር አናውቅም፣ ስለ ድሮን ጥቃቱም ሆነ የህወሓት ታጣቂዎች ወደ አፋር ስላደረጉት ወረራ የምናውቀው ነገር የለም፣ ምክንያቱም እኛ አፋር ክልልን ለቀን ወደ ትግራይ ክልል ስለገባን ሲሉ ምላሽ ሰጥተዋል። ጀነራሉ እኛ አፋር ክልል ውጊያ እንዲደረግ ስለማንፈልግ ነው ሀራ መሬት አፋር ለቀን ወደ ትግራይ የገባ ነው ሲሉ ማክለዋል። ጀነራሉ ኃይላችሁ በትግራይ እየት አካባቢ ነው ያለው ለሚለው ጥያቄም ይሄ ወታደራዊ ስምሪት ስለሆነ ሚስጥር ነው ሲሉ ባልገለጿቸው የትግራይ አካባቢዎች ላይ ብቻ ኃይላችን ይገኛል ብለዋል። ጀነራሉ ሰሞኑን በአፋር የተደረገውን ውጊያ አስመልክቶም ውጊያው የትግራይ ልጆች ኪሳራ ስለሆነ የድል ዜና ብለን አናቀርበውም ብለዋል። ይህ በእንዲህ እንዳለ ህወሓት ወደ አማራ ክልል አዲስ ኃይል ማንቀሳቀሱ ተሰማ። የህወሓት ኃይሎች ከአፋር ክልል በተጨማሪም በሌላ ግንባር አዲስ ኃይል እያስገቡ መሆኑን መረጃዎች ጠቁመዋል። ህወሓት በፕሪቶሪያ ስምምነት አወዛጋቢ ተብለው ከተለያዩ ቦታዎች ባሻገር ትላንት ምሽቱን ወደ ራያ ቆቦ የተለያዩ አካባቢዎች አዲስ ኃይል ማንቀሳቀሱ ተነግሯል። በዚህም ህወት ባቡር አዲዱን ተከትሎ ከጎቱ ወደ ራ ያቆቡና ከበደና ለኮ ወደ ራ ያቆቦ ጮቢት በራ አቅጣጫዎች ኃይሉን አስጠግቷል ተብሏል። ህወት ከዚህ በፊትም በራ ያቆቦ ቀጠናዎች ከዋጆ ማዶ እስከ ቢሶበር ድረስ ከ11 በላይ የቡድን መሳሪያ የታጠቀ ኃይል ማስጠጋቱ የተዘገበ ሲሆን ሶስት አርሚዎች ስድስት ክፍለ ጦሮችና 11 ኮሮችም በአካባቢው አዲስ ምሬት መውሰዳቸው ተነግሯል። ከዚህ በተጨማሪም ህወሓት ተጨማሪ ወታደራዊ ሎጂስቲኮችን በወታደራዊ ተሽከርካሪ ጭኖ ትናንት ወደ መሆኒ መጓጓዝ የተሰማ ሲሆን ሌሊቱንም በሰውና በእንስሳቶች ጭምር በርካታ መሳሪያዎችን ጭኖ ወደ መሆኒ ስፔን ካምፕ ተብሎ የሚጠራው ቦታ ሲያጓጉዝ መመልከታቸውን የአካባቢ መረጃ ምንጮች ገልጸዋል። በተያያዘም አርሚ ስልሳ ተብለው ተብሎ የሚጠራው የህወሓት ታጣቂ ቡድን ዋና አዛዥ ኮሎኔል ዘሉል ማቲያስ፣ ታጋይ ባሻ ፍሳሐና ታጋይ ተስፋይን ጨምሮ ከቀናት በፊት ወደ ኤርትራ ተሻግሮ መግባታቸውን መረጃዎች ጠቁሟል። ጠቅላይ ሚኒስትር አብይ አህመድ ማህበራዊ ሚዲያን በተመለከተ ለብልጽግና የሚዲያ ሰራዊት ከፍተኛ በጀት በመመደብ አዲስ ስምሪት መስጠታቸው ተሰማ። ብልጽግና አዳዲስ ማህበራዊ ሚዲያዎችን ለመቆጣጠር አዲስ እቅድ መያዙንም ከመስሪያ ቤት ውስጥ ምንጮች የወጡ መረጃዎች ጠቁመዋል። ጠቅላይ ሚኒስትሩ የብልጽግና ፓርቲ ከፖለቲካዊ መዋቅሩ በተጨማሪ በማህበራዊ ሚዲያው ላይ ልዩ ትኩረት ሰጥቶ እንዲሰራ ከሰሞኑን አዲስ አቅጣጫም ሰጥተዋል ተብሏል። ጉዳዩን አስመልክቶ ከዚህ በፊትም ተደጋጋሚ አቅጣጫዎች የተሰጡ ሲሆን አሁን ደግሞ በተለየ መንገድ አዲስ አበባ ውስጥ ሶስት ቢሮዎች ጭምር ተቋቁመው ማህበራዊ ሚዲያውን ለመቆጣጠር ስራ መጀመራቸውን የውስጥ ምንጮቹ ገልጸዋል። ከዚህ በተጨማሪም ብልጽግና አዳዲስ የማህበራዊ ሚዲያ ገጾችንም ለመግዛት ከፍተኛ በጀት መድቧል መባሉም አነጋጋሪ ሆኗል የብልጽግና ካድሬዎች በማህበራዊ ሚዲያው ላይ ብልጽግና በመከላከልና በገጽታ ግንባታ ላይ የሚያደርጉት ተሳትፎ አንዱ የስራ አፈጻጸም መለኪያውኑ መቀመጡም ታውቋል በተለይም በአዲስ አበባ የከንቲባዋን የዕለት ከዕለት ውሎ መረጃዎች፣ እንዲሁም የጠቅላይ ሚኒስትሩንና የብልጽግና ገጽ መልዕክቶችን የሚያጋሩ ገጽታ የሚገነቡና ተሳትፎ የሚያደርጉ በስራ አፈጻጸማቸው ላይ ጥሩ ነጥብ የሚያሰጣቸው ነው ተብሏል። ጠቅላይ ሚኒስትሩ ማህበራዊ ሚዲያው ብልጽግናን ፈትኖታል፣ አባሎቻችን ሳይቀሩ ማህበራዊ ሚዲያ ተመልክተው እየፈራረሱብን ነው የሚል ግምገማ መድረጋቸውን ተከትሎም ሰጡት በተባሉ አዲስ አቅጣጫም አንድ የብልጽግና ሚዲያ ሰራዊት አባል እንዲሁም አምባሳደሮችና ሚኒስትሮችን ጨምሮ ከአሁን በፊት በማህበራዊ ሚዲያው ላይ በአማርኛና በሚችሉት አንድ ቋንቋ ይጠቀም የነበረውን አሁን በአስገዳጅ ሁኔታ ቢያንስ በሀገሪቱ ዋና ዋና ቋንቋዎች ከ5 እስከ 8 ሀሰተኛ የሚዲያ ገጾች እንዲያስተዳድሩ አስገዳጅ መመሪያም ሰጥተዋል ተብሏል። ጠቅላይ ሚኒስትሩ አምባሳደሮችን በውጭ ሀገር ቁጭ ብላችሁ ስትሉና ሌላው ማህበራዊ ሚዲያ ላይ ብልጫ ሲወስድብን ምን ትሰራላችሁ? እናንተም በቲክቶክ በፌስቡክ ገጾች ላይ ብርቱ ተሳትፎ ማድረግ አለባችሁ ሲሉ አሳስበዋል። በሌላ በኩልም በርካታ ተከታይ ያላቸው የማህበራዊ ሚዲያ ገጾችም እንዲገዙ በጀት መድበዋል ተብሏል። በዚህም የመንግስት ሚዲያዎችን ጨምሮ አጀንዳ አቀራጮች በወር እስከ 140 ሺህ ብር ደሞዝ የተከፈላቸው እንዲሰሩና የዩኒቨርሲቲ መምህራን ሳይቀር የኮንትራት ደሞዝ የተከፈላቸው በብልጽግና ሚዲያ ሰራዊት ውስጥ አሰተኛ ገጾችን እንዲያስተዳድሩ የተደረገ መሆኑ ተነግሯል። በዚህም ሰራዊቱ ከብልጽግና ገጽታ ግንባታ በተጨማሪ መንግስትን በሚተቹና በሚቃወሙ ግለሰቦችና ቡድኖች ላይ የእርስ በእርስ ክፍል መፍጠር፣ ማበጣበጥ፣ ማደናገር፣ ማሸማቀቅና አጀንዳ መፍጠር እንዲሁም አሳሳች የማህበራዊ ሚዲያ ዘመቻዎች ላይ መሳተፍ ስራው ይሆናል ተብሏል። ከዚህም ከፍ ብሎ የአሳቢ አባይና የብልጽግና ጉዳይ የሚከታተሉ በቲንክ ታንክ ግሩፕ የሚመራ ከአዲስ አበባ ዩኒቨርሲቲ ተባረው በነበሩ መምህራን ፕሮፌሰሮችና ዶክተሮችን ጨምሮ በዚህ ጉዳይ ላይ ያማክራሉ፣ ትርክቶችም ይፈጥራሉ ተብለው ቢሮና ደመወዝ ተመድቦላቸው ከብልጽግናው ጎን ተሰልፈዋል ተብሏል። የብልጽግና ፓርቲ የሚዲያ ሰራዊት አባላት በሀሰተኛ መረጃ ስርጭትና አሳሳች የፌስቡክ ዘመቻዎች ላይ መሳተፋቸውን ባሳለፍነው ዓመት የቢቢሲ ምርመራ ውጤት ማረጋገጡ የሚታወስ ሲሆን የፌስቡክ ባለቤት ሜታም ሀሰተኛ ያላቸው በርካታ ገጾች ላይ እርምጃ መውሰዱ ይታወሳል። በመጨረሻም ከወለጋ ወጡ መረጃዎችም በምስራቅ ወለጋ የተለያዩ ወረዳዎች በተለይም በሆሮ ጉዱሩ ወለጋ ዞን ኪስ ተብሎ በሚጠሩ ወረዳዎች የተጠናከረ ውጊያ እንዳለ መረጃዎች ጠቁሟል። ይህን ተከትሎም የመንግስት ኃይል ከምስራቅ ወለጋ ኪስ ወረዳዎችና ከሆሮ ጉዱሩ የተለያዩ ወረዳዎች ለቆ እየወጣ ነው የተባለ ሲሆን በተለይ መከላከያው ለሁለት ዓመታት በማዝዣነት ይዛቸው የነበሩ አካባቢዎችና ካምፖችን ጭምር ለቆ የወጣ ነው ተብሏል። ይህ እንዳለ አብይ አህመድ ሌላ ጦርነት እያቀጣጠለ ነው ሲል በጃልመሮ የሚመራው የኦሮሞ ነፃነት ሰራዊት ገለጸ። ጃልመሮ ወደ ውጭ አገር ወጥታል መባሉን አስመልክቶም ሰራዊቱ ምላሽ ሰጥቷል። የኦሮሞ ነፃነት ሰራዊት ብልጽግናን በወነጀለበት መግለጫው ላይ የሞተው ብልጽግና በእርስ በርስ ጦርነት፣ በኢኮኖሚና በሃይማኖት ግጭት ከፍተኛ ቀውስ ውስጥ ገብቷል፤ የውክልና ጦርነትም እያደረገ ነው ሲል ገልጿል። ድርድርን አስመልክቶም ባለፈው ዓመት ሚያዝያ ወር ላይ ከተወራ ውጪ ድርድር የሚባል ነገር የለም፣ የሚወራውም መሠረተ ቢስ ነው ብሏል። ከሶስት ቀናት በፊት የኦሮሞ ነፃነት ሠራዊት የጦር መሪው ጃል መሩ በጦር ሄሊኮፕተር በቀይ መስቀል አማካኝነት ለድርድር ከሀገር ወጥቷል መባሉን አስመልክቶም ጉዳዩ ውሸት ነው ሲል ሰራዊቱ አስተባብሏል። የኦሮሞ ወሳኝ ኃይልም ከየአካባቢው አካባቢው በተቃራኒው የተሰባሰበ መሆኑን ያነሳው ሰራዊቱ ዓለም አቀፉ ማህበረሰብም ኢትዮጵያ ውስጥ ላለውና በብልጽግና ለሚፈጸመው አጠቃላይ ቀውስ ተገቢውን ትኩረት እንዲሰጥ ሲል ጥሪ አቅርቧል።